ማሌት ብሩክ ሙሉ ጊዜ ስራ ስለሱ፣ ሁሉን ነገር ታውቃለች። የት እንዳለ ምን እንደሆነ በደንብ ታውቃለች። ስለዚህ ማሌትን በጃችን እናስገባት። እኔ ምንድን ነው የዛን ቀን ወርቁን አንድ ስም ያንገበገበኝ እሱ አይደለም አለመሳለሽ። አሁኑ የዛን ቀን ገፍትሮ ነው የወጣሁት። ለምን ገፍትሮ ማህሌትን በማገት ወንድሙ የት እንዳለና ያዝና የተባለው ምን እንዳደረገው ለማወቅ የተለያዩ መንገዶችን እየተጠቀመ ነው። ይሁን እንጂ ማህሌት በዚህ ጉዳይ ዝና የት እንዳለ አታውቅም። ዝናም ቢወል ነግራት አልቻለም። ለእሳ ነግራት በጣም ትናንሽእና ትንሽ ነገሮችን ብቻ ስለሆነ በዚህ የተነሳ ብዙ የምታውቀው ነገር የላትም። ነገር ግን መድብል ወሳኝዋ እንዲሁም ከብሩክ ልታደርሰኝ የምትችለው እና ከዝና ልታደርሰኝ የምትችለው ያለችኝ አማራጭ መንገድ እሷ ስለሆነች ማገት አለብኝ በማለት እንግዲህ ከጓደኞቹ ጋር እንዲሁም ደግሞ ከሌሎቹ ጋር እየተደራደረ ይገኛል። ዝና በሌላ በኩል መድብል ስላንተ ማወቅ ይፈልጋል ምንድን ነው ነገሩ ተብሎ ሲጠየቅ ግን እንዴት እስከዛሬ አላወቀኝም በማለት ነበር የመለሰው። ምናልባት እንግዲህ የመድብል እስር ቤት መግባት የዝና እጅ ሊኖርበት ይችላል። ምናልባትም አንዱ ይህ ሊያጠራጥረው ችሏል ማለት ነው። እንዴት አላወቀኝም የሚለው እንግዲህ ከዚህ አንፃር ነው ብዬ አስባለሁ። እኔ በበኩሌ መድብል እንግዲህ ከእስር ቤት እንደወጣ ሁላችንም የምናውቀው ነው። ነገር ግን ዝና በተጠየቀ ጊዜ እንደሰበሩ ከመለስም በኋላ ብዙ የሚያጠራጥሩ ነገሮች አሉ። ዝና በጣም ከባድ እና ኃይለኛ ሰው ነው። እንደገና ደግሞ የአበበ ደመሳለች እንደመሆኑ ይህ አበበ ደመሳ የሚሰራው ስራ ምናልባትም አዲስ አበባ ላይ አለ የተባለ ወንጀለኛ የተባለው እሱ ቢሆንስ? ስለዚህ ዝና ደግሞ በአባቶች ስላደገ የፈለገውን ነገር እንዲሸጥ፣ እንዲለዋውጥ፣ አደንዛዥ ዕፅ፣ ሰዎች እንዲበድል፣ ብቻ የተለያዩ ነገሮችን እንዲያስተምረው አድርጎትም ከሆነ ምናልባትም እንግዲህ እሱ ሊሆን ይችላል ማለት ነው ብሩክን ያሳገተው። አሁን እንግዲህ ቅድስት እንዲሁም ደግሞ ልጇ በጣም ተጨንቃለች። በሌላ በኩል እንግዲህ ዝና ራሱን ነፃ ለማውጣት የተጠቀመው ዘዴ አንድ ነበረ። ማህሌትን አንቺ ቤቱን እከራከራለሁ ካልሽ ለምን ልጅቱን አገይም ምናልባትም ደግሞ ልጅቱን ከገደልሻ በኋላ ከተደበቀበት ቦታ ሊወጣ ይችላል በማለት ነው እንግዲህ እና ሀሳብ ያመነጨላት። ማህሌት ተደናግጣለች። እንዴት ልገላት እችላለሁ በፊት? በፊት እኮ ቤት ውስጥ ሆኜ ልገላት ያልቻልኩትም አሁን እንዴት ነው ከቤት ውጭ ሆኜ እሷን ልገላት የሚችለው ምን አቅም አለኝ? በማለት ታናግረዋለች። ነገር ግን እሱ አቅም እንዳላትና መግደል እንደምትችል አስረግጦ ይነግራታል። ይሁን እንጂ በዚህ ሀሳብ እንግዲህ ልትስማማበት አልቻለችም። እንዲሁም ደግሞ ከብዙ ክርክሮች በኋላ እሺ በማለት ነበር እንግዲህ እየተቀበለችው፣ እንግዲህ ልትገላት ተስማምታለች ማለት ነው። ምሳሌ ከገድሻት ቤቱ ስላልተሸጠ ወራሿ እንግዲህ አንቺ ነሺ በማለት ነበር የመለሰላት። ስለዚህ ወራሿ እንግዲህ ማነች አጅሬት እሷ ትሆናለች ማለት ነው። ምክንያቱም ሕጋዊ ሚስት ናት። እስካሁን ድረስ ሲጀመር ምንም እንትን አላላትም፣ አልፈታትም። የፍቺ ወረቀት እራሱ ስላልፈጸመ ምሳሌ ከሞተች ያለው ሀብትና ንብረት ለእሷ የሆነ ማለት ነው። ስለዚህ በጣም አደገኛ ነገር ነው ማለት ነው። እንዲሁም ደግሞ በዚህ ጉዳይ በጣም ተደስታ ነበረ። ለእፍራታም ደውላ ያዝነኩ በጣም ጥሩ ጥሩ ነገሮችን የሚያመጣልኝ ሀሳቡ በተለይ ዋ ትላታለች። ሀሳቡም እንግዲህ ምንድን ነው እንድገያ ብሎኛ ብላ ነገረቻትም በስልክ ከመጣው እና ካገኘች በኋላ እነግርሻለሁ በማለት ነው እንግዲህ ያሰበችው። አችሪትም እፍራታ፣ እኔ ማግባት ነው የምፈልግ በማለት እንግዲህ ያንን ማንም የሚባልን የብሩክን ወንድም እንግዲህ ካይኖ ውስጥ ገብቷል ማለት ነው። ከዚህ በፊት ሞገስ ነበር የገባላት። አሁን ደግሞ መድብልን ሳትፈልገው አትቀርም። መድብል ምንም እንኳን በገንዘብ እየደለላትና የተለያዩ መረጃዎችን እንድትሰጠው ቢያደርግም ለመጀመሪያ ጊዜ እንግዲህ ስታዩ በጣም አስደንግጧታል። የፍራታው ሳትወደው አትቀርም። ከዚህ በፊት ምንም ሞገስ ጋር የተለያየ ነገር ብትጀምርም እንዲሁም ደግሞ ወደው ወደ ኋላ ስላለች። አሁን ደግሞ ይህ መደብል የሚባለው ምንም ሚስት እንደሌለው ልጁ እንደሌለው ስለምታውቅ ይህን ብጠጋ ምናልባትም የወደፊት የህይወት አጋር ይሆናል በማለት ለአገባ ነው ብቸኝነት መሮኛል፣ ብላታለች። እንግዲህ ማህሌት በጣም ታናደ ነበር። ታዲያ ማነው ልታገቡ የነበረ ውስትላን ነበረ ወክ እየሄዱ እያለ እንግዲህ ቆይ ማነው የደወለልሽ ስትላት በቃ አሁን እኔ የሆነ ቦታ ሊሄዱ ነበረ። በእርግጥ ማህሌት በቃ እኔ አልሄድም ብቻሽን ሂጅ ስትላት እምቢ ትላታለች። አሁን ላገባ ነው ያልሽው ልጅ ነው እንዴ ደወለለች? ትላታለች ማለት ነው አዎ በማለት ነበር የመለሰችላት። ይሁን እንጂ እውነትም ይዘውማ በጣም ከባድ ነው በማለት ነው እንግዲህ ጥለው ሄደች። በሌላ በኩል እንግዲህ መሀሌት በጣም ተናዳለች። ቆንጅ ምንድነው ነገርሽ? ከዚ ፊት እራሱ ከሞቀት ጋር ሲያሞድ አሞድሽ ነበረ አሁን ደግሞ ዝናን ወደሻል እንዴ? ብዙ ጊዜ ስለ ዝና ደጋግመሽ እየጠየቅሽ ነው ምንድነው ምክንያትሽ? ብላታለች። እንግዲህ እባክሽ ስናልፈልግም ሌላ ነው ያሰብኩት በማለት ነው እንግዲህ የመለሰችላት እንግዲህ እስካሁን ያው ከማህሌት ጋር አንድ ላይ የሆኑት። በእርግጥ ማህሌት ያው እማኖርሽ እኔ ነኝ እንደዛ አታንቀላፊኝ ስትላት ሲጀምር እማላውቅሽ እንዳይመስልሽ ገንዘብ ባልሰጥሽ ባልከብልሽ፣ የተለያዩ ነገሮችን ባላደረግልሽ አንድ ቀን ቤትሽ አታሳድሪኝ እያለች አልነበረ። ይሁን እንጂ እሺ ማለት ነው እንግዲህ መንገዳቸውን የሄዱት ያው በመንገድም ስልክ እያወራች ነበረ። በዚያ የተነሳ እንግዲህ የኤፍራት አዲሱ እቅድ ማግባት ነው። መድብልና እና ሷቢ ይጋቡ ጥሩ ነው። እንግዲህ ይመጣጠናሉ ብዬ አስባለሁ። ሁለት ጸይሞች ምን ትላላችሁ? ኮመንተሮች በሌላ በኩል እንግዲህ አጅሪ እዝና ለምንድን ነው ማወቅ የፈለገው እየላውን ይጎርራል። እንግዲህ ብሮውንም አሳውንም ነግሯታል። ሉላም እንግዲህ ማር አማረኝ እስኪ አምጠሌ በማለት ለሞገስ ደውላለን ነበረ። ሙጌም እንግዲህ ማሩን ለማምጣት ተስማምቶላታል። እሽ ነው ያላት። እንግዲህ አረገዘች እንዴ? ኦ ለነገሩ ታረገዝ ይሆናል እንዴ። ስንት ቀኑ ናቸው ከሞገስ ጋር ካደሩ በጣም ብዙ እንግዲህ አንድ ቤት አንድ ክላስ ተኝተው እየዋሉ በሌላ በኩል እንግዲህ ይህች ሉላ ለብዙ ጊዜ በጣም የምትናፍቀው እና የምትመኘው ነገር ስለሆነ በጣም ናፍቋታል። እንትን በራሷች ሰርታ መብላት እሷ እና ሞጌስ በአንድ በቃ ማዕድ መመገብ ስለሚፈልጉ መቼ ነው የራሳችን ቤት የሚኖረን ትለዋለች። እሱም አንድ ቀን ይኖረና ታግሽ ብቻ ከዚህ ጉድ እንውጣ በማለት እንግዲህ ሀሳቡን እያመነጨላ ነው። ይሆን እንጂ በዛ ሀሳብ እየተስማማች አይደለም፣ ግን ሰዓት ወድ በግዷ አለች ማለት ነው። በሌላ በኩል እንግዲህ ዳጣም ቤተሰቦቿን ካገኘች በኋላ አዳዲስ ልብሶች እየለበሰች ነው። ምግብ ሰው በጣም ጥሩ ነው ለሰው ልጅ ጥሩ ነው እያለች ለቅድስት ተናግራት አለ ማለት ነው። ቅድስትም እውነት ነው ሰው እኮ በጣም ደስ የሚል ነገር ነው እያለች አልነበረ። ስለዚህ ቤተሰቦችን ካገኘች በኋላ በጣም አምሮብሻል፣ እንኳን ደሳለች እያሏት እያመሰገኗት ነው። በጣም እንግዲህ ያው ደጋግሞ የምትናገረው ነገር ነው ስለ እህቷ እህቷ እንደምትወዳት፣ እንዲሁም አባትሽን ካገኘች በኋላ አምሮብሻል ተላሏት በቃ ወድጃቸዋለሁ እያለች ነው። ነገር ግን እንግዲህ ስለ እናቷ ምንም የሚታወቅ ነገር የለም እስካሁን ብቻ አለች እንግዲህ ለመብሳፏ ዝምት እየለች በቃ ዝም ብለሽ መብላት ነው መብላት ምትላታለች። በእርግጥ የጎዳና ልጆች አሁን ምግብ እንደፈለጋቸው ስለማያገኙ መብላት ነው የሚለውን እንግዲህ ስትደጋግም በጣም ነበር የተደሰተችው። ይሁን ተመስገን እያልሽ ኑሪ ትላት አለች። እንግዲህ አጅሪት ቅድስትም እንዴት ነው ታዲያ ያንን ነገር እንደው ሸጥሽው ወይስ ሳልሸጥሽም ስትላት፣ ሰጠሽ ነው እንጂ ያለቻት ሰጠሽ ለብሩክ ስትላት፣ እኔ አልሰጠሁትም በማለት ነው እንግዲህ እንትን ያለች። የሚገርማቸው ነገር ቅድስት በጣም ነው ያሰቀችኝ። እምቢ ብየው ነበር፣ ምን አለሽ ባልኩት፣ ምን አለ ገብትርኩት ትላለች ማለት ነው። ዳጣም እንግዲህ እንደ ታሪያ አንቺ ከገፈት እርሹ እንዴት ነው እሱ ሊወስድ የሚችላት ትላታለች። ብቻ በጣም ያስቆ ነበረ። ዳጣ ስትጠይቃት የመለሰችላት መልስ ሌላ ነበረ፣ ያስቃል ሁሉ ማለት ነው። ይሁን እንጂ አጀሬት ጸጥቷታል። እንቢ ብለው በቃ አልሰጥህም ብለው ስለሄደች በቃ ሳላስበው እገፍት ነው እገፍት ነው የሚል ሀሳብ መጣብኝ እና ገፈት አድርገውት አለቻት። ማለትም እንግዲህ የፍርድ ቤት ቀጠሮ ለመስጠት ወደ እነ ብሩክ ቤት እየገባች ነው። በዚህ ቅጽበት እንግዲህ እነዚህ ሰዎች እሷን ማገድ ይፈልጋሉ። ካገቷትም በኋላ ያላትን እያንዳንዱ መረጃ እንድታቀብላቸው ነው የፈለጉት። ስለዚህ ምን ሊወር ይችላል እንግዲህ ከዛ ቤት ከገባች በኋላ ቢያፈኗትስ እንዲሁም ደግሞ ስለዚህ የምንላቸውን ነገር ብትነግርስ ብሩክ የት ይሄድ ይሆናል? የት ይሆናል? እስካሁን እንግዲህ ጠፍቷል። ምንም አይነት ፍንጭ የለም እንግዲህ ይሁንለት እስኪ። ሙኬም እንግዲህ ከሉላ ጋር ተመልሰው ያለውን ነገር ይነግራታል። አመላለስኩ አይደል ስትለው ምንም ችግር የለም እዚህ ባዶ ቤት አቆሬ በቃ አየርም እኮ ይናፍቅሻል ያይዞሽ እያላት ነበረ። ይሁን እንጂ እሺ በማለት ነው እንግዲህ ዝም ያለችው ማለትም እየተከታተሏት ነው ማለትም ምን ነገር ሊገጥማት ይችላል? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።